በእስልምና ጥላቻ የተነሳ ኒቃብን ለብሳ በአውስትራሊያ ፓርላማ የገባች ሴት አሁን ላይ አነጋጋሪ ሆናለች። ወላሂ እኛ ልጆቻቸው እያለን እኚህ ምስኪን አባት የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ኡምራ ለማድረግ በእግራቸው ለመጓዝ ወስነው ሳይሳካላቸው ቀርቶ ዘፈን ከዚህ በላይ እኔ አካውንቴ ላይ ዘፈን ሼር እንዲደረግ ስላልፈለኩኝ አላዳም ለናንተ ሼር አላደረጉም ወይም ደግሞ አላሳያችሁም። ሶሚ ቲዩብ እንግዲህ ይስሐቅ ባባና አቋ የደነ ቆረ አስተሳሰብ እንደ የመጣ እንደሆነ አላቅ። እንዴት ነው ስለ እስልምና ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ በዘፈን የምትነግሩን? አካውንቱ ተሰርቆ ነው ካላችሁንም ነገሩን በኤአይ እየተሰራ ነው። ድምጼን ምናምን ወስዶ ካ ያብራራልን። ዝም ለምን ይላል እንደዛ? እንዳልል ደግሞ ባለቤቱ ሆናም ፕሮሞሽን እየሰራችበት ነው። እንትን አካውንቱ ላይ ሌሎችንም ነገራቶች እየለቀቁ ነው። ወዴት ወዴት፣ ትልልቅ ብለን ያሰብናችሁ ሰዎች ወዴት እየሄዳችሁብን ነው ነው አሁን ህዝቡንም፣ አሁን እናንተ እኮ አይደለም እኮ፣ ህዝቡንም ወዴት እየወሰዳችሁ? ይሄ ነገር ኖርማል እየተደረገ ይሄድ አይደለም ወይ? የዘፈኑ ጉዳይ ኖርማል እየተደረገ ነው። በጣም በጣም የሚደብርና የመሃየም የድንቁርና መጀመሪያ ለምን ትሆናላችሁ? እንዲ ነቢ ሰለላሁ ዐለይሂ ወሰለም እኮ በኸይር ነገር ያመላከተ የሰሪን አጅራ ያገኛል አሉ። በሸርም ብለዋል እኮ በኸይር ብቻ ቀረ በሸርም ያመላከተ ብለው። ሰሚውም አንተም ይመዘገብብሃል። አስቦ ስንት ኸልቅ አጥምመህ ስንት ወንጀል ሊጻፍብህ እንደሚችል ስለዚህ አንዳንድ ነገራቶችን ብንቷችሁ ያሉትን እንስራ። እስኪ አሁን ዘፈን ይቻላል አይቻልም አረቢ ግሸ አይነፋም፣ የድንቁርና ተውትሽ ሌላውን ተውት ማለት ነው። አሁን አካም ምናምን ብዙንት ማለት አለብህ ማገላበጥ አለብህ ምናምን ልትን ይችላላችሁ፣ ግን ደግሞ ያሉትን እንስራና እንደ መስአል አይደለም እዚህ ጋር ያውራው ሲትጠየቅ ይቻላል አይቻልም ማለት ግዴታህ ነው። እዛ ነገር ውስጥ እየገቡ አይደለም ነገር ግን እንዴት ሆኖ ነው በሎጂክ ስታሰቡት እንዴት ነው እንደዚህ አይነት ነገር ሼር ሲደረግ ልክ ነው ብለን ልንቀበል የምንችለው? እውነታውን ማወቅ ስለፈለኩኝ ነው። የናንተን እስቲ ሐሳብ ኮሜንት ላይ አስቀምጡልኝ። ተሰረቅ ያለሁ ካለም ራሱ ይንገረን። እኔ እንደዚህ አይነት ቪዲዮ ሼር ላደርግላችሁ አልነበረም። ከዚህ በፊት 2 3 4 5 ቪዲዮዎች አይቻለሁ እሱ ጋ ነገር ግን ችላ ብየው ይህ ማስፋፋት ነው ብዬ ትቼው ነበረ። አሁን ግን ሌላው ጋር እንዳይከተልና እንዳይስፋፋ ወይም ደግሞ እሱም መልስ እንዲሰጠን እንዲያድብልን ለመጠየቅ ያህል ነው። ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ይመቻችሁ። እኔ መብት ነው ክለብ አልገባ ይ ይሄ የራሴ መብት ነው። ማንንም ምንም ምንም ቢል እኔ አይደንቀኝም አይመለከተኝም። በፊት ትገባ ነበር በፊትም በፊትም አልገባም አሁንም አልገባም ወደ አዎ እሱ ክለብ አይገባም ምክንያቱም ሙስሊም ነው ወንድም ባህሬን ከተር ምናልባት አሁን ያለበት ሁኔታ በትክክል ጥሩ ሁኔታ ላይሆን ይችላል ነገር ግን አላህ ከዚህ ያለ ቆሻሻ ስለጠበቀውም ጭምር ሊያመሰግን ይገባል። ናይት ክለብ ማለት የምድራችን ጀሀነም የቆሻሻዎች ሁሉ መስፈሪያ ያለበት ቦታ ማለት ነው። ከምር ያለበት መጠጣት፣ መጨፈር፣ መስከር ያለበት ዚና ሐራማት በሙሉ ያለበት የሰው ልጅ የመጨረሻው የመዝቀጥ ልኩን የሚታይበት ቀን በሰላም ገብቶ ምሽት ሌላ ሰው የሚሆንበት ቁማሩ አደንዛዥ እጹ ስካሩ ዚናው ዝሙቱ በሙሉ አላህ Subhanahu Wa Ta'ala ምሽቱን ለእንቅልፍ አደረግንላችሁ ብሎ ጤናማ ሰዎች ወደ መኝታ ሲሄዱ እነዚህ ሰዎች ግን ገና ለጋለን ብለው ሌሊቱን ለመጨፈር የሚሄዱበት፣ ጤናማ ሰዎች የጠዋቷን ፀሐይ ጀንበርን ተመልክተው አዲስ ብሩህ ቀን ሲጀምሩ እነዚህ ሰዎች ገና ወደ እንቅልፍ ሄደው የሚያንኮራፉበት፣ ጫማቸውን ሳይወልቁ ከነክርፋታቸው ከነጭንቀታቸው ሄዶው የሚጋደሙበት እንቅልፍ ነቅተው እንኳን ሰላም የማይሰማቸው በህመምና በጭንቀት በአስቀያሚ ስሜት ውስጥ የሚያልፉበት እጅግ የመጨረሻው የምድራችን የቆሸሸው ቦታ ይህ ቦታ ነው። አላህ ከዚህ ስለጠበቀው ያመሰገን ይገባል። ምክንያቱም ባለበት ነባራዊ ሁኔታ ውስጥ እሱ እየሰራው ባለው ሁኔታ ውስጥ እንዲህ በልበ ሙሉነትና በድፍረት ክለብን መቃወም ትንሽ ለሱ ከባድ ሊሆን ይችል ነበር። ነገር ግን ልበ ሙሉነቱና ድፍረቱ ውስጣዊ ማንነቱ በአጠቃላይ አላህ ስብሃነሁ ወተዓላ በእርሱ ላይ ተስፋ ለመቁረጡን ዛሬም ገመዱ መያዙን የሚያሳይ ምልክት ነው። አላህ ደግሞ ካለበት ቦታ ፈንቅሎ አውጥቶ ሪጃል የዲን ወታደር፣ የጌታ ወታደር ሀያል ያደርገው ዘንድ ዱዓችን ነው። ሰውን ልጅ ወደ መልካም ለመሳብ አንዲት መልካም ነገር ካገኘንለት ያችን በብዙ ማብዛት እንጂ መጥፎ ማሰብ አያስፈልግም። ኸይር ነገር ካለው አላህ ኸይሩን እንዲያሰፋለት ዱዓ ማድረግ የቻልነውን ያህል ዳዕዋ ማድረግ ከኛ ይጠበቃል። አላህ ለሁላችን የሚዘንልን ወሰላሙ ዓለይኩም ወማ

ትርጉሙ ለትርጉሙ። አዎ እስቲ ጂንንም ቢሆን የሰውን ልጅ እኔ ለመገዛት እንጂ ለሌላ ነገር አልፈጠርኩትም ይላል አላህ። ቁራን ሳቀሩ እንዳት ሞቱ ሻውዚን የሚል ነው የአረብኛ ቃል ተናግረው። ኦኬ አንዳንድ ሰዎች እንደዚህ የሚባል የአረብኛ ቃል የለም። አላወቀው እኮ አንተ አላትልም። አሁን ለምሳሌ ጊዜ እዛ ታውቃ እኔ በግዝ ብናገር ታዲያ፣ ግዝ ምን መስሎ ሊታይ ይችላል? ምን ታውቀዋለህ? ማያውቅ ሰው ነው። እኔ ነው፣ አይታችሁታል። ሁሉ ባረበኛ እንደላል የግል ዶክተር ነው እኛ ጥሩ ፋይናንስ ካለ ነው። ጨላካለ ካለ እኔ ግን ፋይናንስ ሳይኖረኝ የግል ዶክተር አለኝ። ወረብህ እና ሜዲካል ዶክተር መስሎ ከሆነ ተሳስተሃል። ቀለል ተደርጎ እኛ ሰፈር የዶክትሬት ማዕረግ አይሰጥም። ሰባት አመት የመንግስት ሬሽን በልተ ትልቅ ፈረንጅ የጻፈውን መጽሐፍ ስላነበብክ ብቻ እንደ ቀልድ ዶክትሬት አይሰጥም እኛ ሀገር እኛ ሰፈር እና ራኑ እንደሚለው ያምሩ ነቢል ማዕሩፊ ወነሃ አኒል ሙንከር አይነት አህዋል ሲታይብን ነው ዶክተር ብትባሉ እኛ ሰፈር እና ለራሳቸው ምርጥ ሁኔታ ላይ ሳይሆኑ፣ ምርጥ ሁኔታ ላይ እንድንገባ ለሚያደርጉን ጀለሶች ላኩላቸው ዶክተር። አላህ በጀነት የምንገናኝ ሰው ያድርገና አሚን በላ አሚንሚንላ ሚንታካሚስላዳጣናመሰግና ለራሳቸው ጥሩ ሁኔታ ላይ ሳይሆኑ ወላሂ እኛን ሕክምና ይሰጡናል። ይመቻቸው ዶክተሮቻችን። ኢየሱስ እውነት ነው መንገድ ነው። ያለ ኢየሱስ ማምለጥ አይቻልም። ተመለሺ ወደ ኢየሱስ። ኢየሱስ ይወድሻ ኢየሱስ እውነትም መንገድም ነኝ ብሏል። ኢየሱስ ጌታ ነኝ ብሏል። ያለ ኢየሱስ ማምለት አይቻልም። እይተ ኢየሱስ ይወድሻል። በቀራኒው መስቀል ላይ ሞቶልሻል። በቀራኒው መስቀል ላይ ተሰቅሎልሻል። ኢየሱስ ክርስቶስ ይወድሻል። ጂ ነይ፣ ነይ ወዳጆቼ፣ አንድ ነገር ነግራችኋለሁ። ኢየሱስ ሞቶላችኋል። ኦርቶዶክስ ወገኖቻችን በግድ ካልገደላችሁ ያሉ ይገኛሉ ወት እየሰለጠኑ ያሉ ኡስታዞች እንደሆኑ እኚህ ዝግጅቶች ለክርስቲያኖች እንደሆነ ሙስሊም ስፖርት ከሠራ ክርስቲያንን ሊገል ነው እየተባለ ይገኛል። ባለፈው ለእንስሶችና ለበጎች የነበረውን ነገር ለእኛ ለኦርቶዶክሳውያን ነው በማለት በጎች መሆናቸውን አስመሰከሩ። በእስልምና ጥላቻ የተነሳ ኒቃብን ለብሳ በአውስትራሊያ ፓርላማ የገባችው ሴት አሁን ላይ አነጋጋሪ ይሆናለች። እዚህ ጋ የምትመለከቷት በአውስትራሊያ ፓርላማ ኔሽን ፓርቲ ወይም ደግሞ ቀኝ ዘመን ፓርቲን ወክላ የገባችው ሴት ማለት ነው። በፓርላማው ላይ የኒቃብ መልበስ በአገሪቷ ላይ እንዲከለከል ሕግ ረቂቅ እንድታወጣ ፍቃድ ትጠይቃለች። በዚህ የተነሳ ፓርላማው እምቢ በማለቱ የተነሳ ይህንን ኒቃብ በመልበስ ወደ ፓርላማ ትገባለች። በፓርላማ የሚገኙ ሴክሪቲዎች እንዲያወልቁ ቢጠይቋትም በሰዓቱ እምቢ ብላ የፓርላማውን ስርዓት ረብሻም ነበረ። አሁን ላይ ይቺ ሴት ማለት ነው አነጋጋሪ ሆናለች። በዛው የሚገኙ የሙስሊም ሴናተሮች ደግሞ ይህን ነገር የዘረኝነት እና የእስላሞፎቢያ ወይም ደግሞ የእስልምና ጥላቻ ያለባቸው ነው ሲሉ እዚህ ጋር የምትመለከቷቸው መህሪን የተባሉ ሙስሊም ሴናተር እዛው ማለት ነው ተናግሯል። ሌላኛው ደግሞ ፋቲማ የተባለችው ይህ አሳፋሪና የጥላቻ ነውም ሲሉ እዛው ሌላኛው የአውስትራሊያ ሴናተር ተናግሯል ማለት ነው። እቺ ሴት ማለት ነው አዲሱ አይደለም። በ2017 እንደዚሁ ይህ ኒቃ በአገር አቀፍ እንዲከለከልላት ብላ እምቢ ስትባል እንደዚሁ ለብሳ በፓርላማ ገብታ የረበሸች የኔሽን ፓርቲ ወይም ደግሞ የቀኝ ክንፍ ፓርቲ አባል ናት። አሁን ላይ የዚች ሴት ተግባር ወይም ደግሞ የእስልምና ጥላቻ ተግባር በአውስትራሊያ እያነጋገረ ይገኛል ማለት ነው። አዳዲስ መረጃ አብረን የምና የሆናል ለተመሳሳይ መረጃ ግን የፕላስ ምልክቷ መጫናችሁን አተርሶ ዶክተር ዛኪር ተሻለው። ይህ ቪዲዮ ሁላችሁም አስር አስር ጊዜ ኮፒ ሊንክ እያደረጋችሁ ለመላው ለዓለም ሙስሊም አድርሱልኝ። እናም ደግሞ ሁላችሁን ፍቅራችሁ እየገለጻችሁ ነበር ዶክተር ዛኪር ፍቅር አለባችሁ በሙሉ በጣም እናመሰግናለን። እኔም ደግሞ ኢንዲቪዥዋሊ ዶክተር ዛኪር መወደው ዳኢ ነው መወደው በቀበጠ ከልቤ መወደው ሰው ነው። እናም ደግሞ ዛሬ ልጁ አብዱልከሪም ናይክ በራሱ ትዊተር ገጽ ላይ አባቴ በሰላም ከማሌዥያ ሆስፒታል በሰላም ቀዶ ጥገና ተደርጎለት ከሆስፒታል ወጥቷል። አሁን ያለበትም ደግሞ መልካም ሁኔታ ላይ ነው። ሁላችሁም ላደረጋችሁና ዱዐ ላደረጋችሁም አመሰግናለሁ ብሎ በራሱ ገጽ ላይ ትዊተር ገጹ ላይ ፖስቶታል። ሄዳችሁ ቼክ ማድረግ ትችላላችሁ። እናም ደግሞ ሁላችሁም አስረስ ጊዜ ኮፒ ሊንክ አድርጉ። ምክንያቱም ትናንትና ከትናንትና ወዲያ ተፖስተውን ጠፍቷል። ስለዚህ ፍቅራችሁን ግለጹ። ዶክተር ዛኪር ናይክ የሚወደው ሁሉ ላይክ፣ ፎሎ፣ ሼር እያደረጋችሁ ለብሱ፣ አዳርሱ መልካም ምኞታችሁን አስቀምጡን ኮሜንት ወላሂ እኛ ልጆቻቸው እያለን እኚህ ምስኪን አባት የረሱላችን ሰለላሁ አለይሂ ወሰለም ሀገር ኡምራ ለማድረግ በእግራቸው ለመጓዝ ወስነው ሳይሳካላቸው ቀርተዋል። ይህንንም የተናገሩት በቪዲዮ ላይ ነው። መጨረሻ ላይ እጋብዛቸዋለሁ። የኔ ቤተሰቦች ሙስሊም የሆናችሁ በሙሉ ይህንን ማድረግ እኛ አያቅተንም። ህልማቸውን እናሳካለን። እንዳተሳፍሩኝ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። እኚህ አባት ኡምራ እንዲያደርጉ ህልማቸው እንዲሳካ ሁለት ሀሳቦችን ይዤ መጥቻለሁ። የመጀመሪያው የኡምራ ፓኬጅ የምታዘጋጁ ተቋማት፣ ድርጅቶች እኚህን አባት ኡምራ ካስደረጋችሁ ብዙ የሙስሊም ቲክቶከሮች፣ እኔም ጭምር ብዙዎችን እያስተባበርን እናንተ ህልማቸውን እንዳሳካችሁ በነጻ በደንብ ስማችሁን በሚዲያ ላይ በመልካም እንዲነሳ እናረጋለን። ሁለተኛው ደግሞ ይሄ ማይሳካ ከሆነ በደንብ ሁሉንም አስተባበረን የመቶ ብር ቻሌንጅ እናስጀምራለን። የረሱላችን ሰለላሁ ወሰለም ሀገር ሄደው ህልማቸው እንዲሳካ እናረጋለን። ኢንሻላ እያላችሁ ኮሜንት አስቀምጡ ሀሳብ ካላችሁ በደንብ ኮሜንት ላይ አስቀምጡ። ቪዲዮ መጨረሻ ላይ ጋብዛችኋለሁ። አደራ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያረጋችሁ አዳርሱት። ቤት በሱዳን ብላችሁ ወደ መዲና መዲናዋ ድሮ በዛ ይከር ነበር እኮ ወለይ ወለ ሱዳን ነው በመተማ በዛ ይከያ፣ ከዛ ሳ እምቢ አለ። እንዴሱ እምቢ አለኝ ነው እንዴ ታማን አንተ ጀዝማችሁ ነበር እኔ ያላል